ንፋስ ነው ንፋስ ነው ዘመዴ፣ ከሀገራ ስወጥቶ ያስቀረኝ መውደዴ። ኖት ማማውሬ ንፋስ ነው ነው ዘመዴ። እግዚአብሔር ይመስገን ማማውሬ ንፋስ ነው ነው ዘመዴ። ተቆራኝተህ ትቀራለህ። እንደ ምን ላድርግ ብለው ነው። ከዚህ ሌላ እኮ ግጥም ስለም አልችል ነው እናት አለም ንፋስ በደምስ ውስጥ ገብቷል። በቃ እንግዲህ ደም ስረን ይዞታል። ብቸኝነት አድርቆ ትቷል። በል ዞር በል እናት ሄድ ማማ ው

ምን አለበት እወድሃለሁ ብትይ። ተይ አባቴ ሙት ወድሻለሁ። እንዴ መጥቼ ልገልበጥ እንዴ? ካለመሽ እሺ እወድሃለሁ ብቻ በይ። ማርያምን ትወጅኛልሽ? አይደስ ነው ቂጤ በርግጫ እየመጣው ነው። በቃ ከዚህ በኋላ ፍቅረኛ ሞቸሩ ኤስ እ እሺ እሺ እሺ። በቃ ከዚህ በኋላ ፍቅረኛ ሞት። እሺ ቻው መልካም ቀን። ኢፋስሬው ንባድረው ዘመዴ አ ማን እሺ ሙድ እየቆነጠጥክ ነው። ተረጋጋ እባክህ። እኔ ይሁን ወይንሸት ጋር ደውዬ ለምን ፍቅረኛ ያተውኝም ስላት እሺ ብላኛለች። እንኳን ደስ አለ ኧረ በለው አንተ። እኔ እኮ ጠዋት ጠይቃት ወይ በላኝ እኮ ነው እንጠጥ እንጠጥ ዘለለ ዘለለ እያልኩ መሄድ በእንግዲህ ዘጠያሁን ወይ በፈሰፈስ ይውጣለን ወይ አቦሳም ወይ ቁማር ነገር ፏን አርጋተ። ይኸውልሽ አንከር ፍቅር እኮ ክቡር የሆነ ነገር ነው። እንደዚህ ዝም ብለህ እንደ ሸቀጥ የምትሸቃቀጠው ነገር ወይም ደግሞ ተስማምተህ የአንድ ሰው የምታደርገው ነገር አይደለም። እና መን ይሻላል? ይኸውልህ ሻንክር ለክብሯ ሲባል ይኸውልህ፣ ድብድብ ምን ያደርጋል ድብድብ? አሁን በኔና ባንተ ላይ አያምርም። ወይ ቁማር እንጣጣል ወይ ደግሞ አቦሰም ይለይልን። ላይ ይልል እ ሻንክር ድብድብ አሁን በዚህ ሰዓት ምን ያደርጋል? እ መርጣሳ በቃ ቁማር እንጫወት። ያሸነፈ የራሱ ያደርጋታል፣ ይለይልናል። ለብላሽ ስማ ሻንክር ግን እኮ የፍቅር ጥያቄውን የኔና ያንተን እንደተቀበለች የሌላ ሰውንም እኮ ተቀብላ ይሆናል። ይሄኔ ዘጥዬ ዘጥ ዘጥ እንደ ሸንከር ሳስበው ማለት ነው። እኔ እናንቺችን ጉዳይ ፊክስ እናደርጋታለን። እኔና ያንቺ አሸናፊ ከእነሱ ጋር ይጫወታ። አለቀ። እንጫወት፣ ይቻላል ዘጥዬ። አለቀ ዴናሽ ካፋጋንታ ሰቲን ወየኔ ፍቅር፣ እኔ እወድሻለሁ እኮ ስለምወድሽ እኮ ነው። ምን ችግር አለ? ቆይ እኔ ብቻዬን ባፈቅርሽ ምን ችግር አለ እ እዚህ በእናትሽ እራስህን ለራስህ አድርግ። ለካፌ በቃ እ እኔ ካፈቀርኩሽ ይበቃሻል። የእኔ ውድ፣ እንዴ ሱቅ ደርሻለሁ። በኋላ እደውልልሻለሁ። ቻው የእኔ ውድ፣ ቻው፣ ቻው

ወይ እርሶ ግን የኔ መፈቀር ምነው እንዲህ ርብሽ ብጥብጥ አደረጉት? እስቲ ንገሩኝ። እህ እኔ እኮ ምገርምልኝ ነገር ማለት ነው። አንተ እንትን አፋቅርሽ ልሻለሁ ምናምን አብቅሪን ብለህ ራሱ ብትጮህ እንደገና ደሞ ጾም እና መጸሎት ብትገባ ማለት ለሰዓት አፈርክልኝ። ዝም አትለውን ታፑሽዬ ዲያ ፍቅር እኮ ያው ለደምረ ቀንስ አሻጥር ሰርተ የምታገኘው እኮ መስሎት እኮ ነው። እኔ በርግጥ ማለት ነው

ያወራ ወራ ማስማት አለብን እንዴ? ታድያስ፣ እንደገና ደግሞ ትስቃለህ ምናምን ብለ ትፈልሲ ትፈልስካ ትሳክሳለህ እንዴ? አገር ይብላችሁ። ማን ይሰማሃል እንዴ? ብንሰማም እኮ ይሄ እንጨት እንጨት የሚል ወሬ እኮ አያስቀንም እኮ። በአንተ እንስቃለን ስቃለል እንዴ? አረ እንደው ከእንጨትም የእንጨት ወዛለው ያንተ እሬት እሬት ግራዋ ግራዋ የሚል አይደል እንዴ ሞዛዛ ምትለው ነገር አዋ ምናምን የሚባል እንጨት ያው ሲሉ ሰምቼ ነው እንጂ። እስቲ መጀመሪያ አሁን ማለት ለፍቅር ይሄ ስለ ፍቅር ነበር የምናወራ አይደለም? አሁን እንደገና ሀሳባችሁን ሌላ ቀይራችሁት። እሺ ነው የምትውቁት እንዴ ፎንቃ ምናምን የሚባል ነገር ወፍ። እስቲ መጀመሪያ ለአቅማ ፍቅር እና እንትን ድረስ

አቤትኒ! አቤትኒ! አቤትኒ! አዎ ማሚዬ፣ ዝም ብዬ ያንዳራት አሉኝ አንዷን ዛሬ ቁማር ተበላኋት እንጂ እኔ ምሎት። ግን በቃ ያባይ ልጅ በቃ ቋሚ ቋሚ አርግጃታለሁ። ቆይ ቆይ ቆይ ያባይ ልጅ ስትል እቺ አስተሳስባም ፀጉሯም የተመለጠው አንተ እንዴት እሷ ላይ ረጋ? እንዴት እንደው ቋሚ ያደረካት እሷን? ያው ጠጠር ብላ ጎመር ያለሽ ብትሆን ማሳቢ ስላላት ዘጭ ዘጭ ነው። ደሞ ጎመር ምንድነው? አሃው እንደው ጎማሬ አልሆነች። ከጦጣ ደግሞ ትንሽ ገዘፍ ቻለች ማለቱ ነው። አረ እንደው ዘንድሮ ልጆች እኮ እንደው ጉድ እኮ ናቸው! ብር እንዴት ከፍቅር ይበልጣል? አንተ እማ ማይውሉት ይሄ ፍቅር ሰላም እንደው ምናምን የሚሉት ሲዘፈን ወይም ደግሞ ሲሰራ ነው እንጂ የሚያምረው በእኛ ላይ አያምርም። እሱ በእኛ ላይ አያምርም፣ አያምርም። ማማ ደከሙ ቢለን ነው። አቤት እኔ አቤት፣ እንኳን እኔ ኖርኩ። እናቴ ፍቅር በኛ ጊዜ ቀረብኩ በእኛ ጊዜ ቀረ። ፍቅርማ በገንዘብ ከተቀየረ እኮ ሁሉ አደረ እኮ። ለሁላችሁም ነው ይሄ ንግግር እማማ። ፍቅር ራሱ በአሁኑ ሰዓት ገንዘብ አፍቃሪ ነው፣ ፉቀቅ ብሎ ነው የሚወደው። ቄጡ እስኪ ላጥ እየሄደ ይሄ ነው በቃ ቅቤ ቅባቱ። በህይወት ዘመኔ በቃ ዛሬ ተመቸከኝ ነው ምል ትሰማላችሁ። ፍቅር ማለት በነጻ የተሰጠን በነጻ የሚለገስ ሀፍት ነው። ይኸውልሽ አንቺ ሙጭልቅ ሙጭልቅት ፍቅር ምለው ነገር ማለት የሚገባ ከሆንን ወይም ታልገባልህ፣ ፍቅር ምለው ቃላት እስጋብር ማለት ነው ታውቃለህ። ሰው የሚመክርን ስማ። መጀመሪያ አትንጠልጠል፣ እንደ እንትን እንደ ፌንጣ ዘልለህ ብለህ ሰው አናት ላይ አትውጥ። ምን አይነት እታገኝ ይቃስብልህ በእውነት እኔ እንዲያው የአሁን ልጅ እንዲያው እራሳችሁን የምትወዱ ናችሁ ነው እንጂ ፍቅር እኮ ከመቀበል በላይ ሲሰጡት ደስ ይላል እኮ ፍቅር ማለት እኮ ደስ ስሚል እንደ ስቃይ እንደ ማገራ እንት እ ምንድኑ ትረካሳም ተቃለ አይደለም እንትን ፍቅር እንደዚህ ልቦን ስልብ ባራጋል። በቃ አንተ እንዴት እንዳንተ አይደለም እንደዚህ የመጡ በጩቤ የተወኩ በደም እንትን እያለ ፍቅር ማለት በጣም ከባድ ነገር ነው አንተ ፍቅር ካለ የሁላችሁ ለዓለም ሁሉ ይተርፋል። ፍቅር ማለት እኮ መልካም ነገር ነው እንዴ የሚጠቅም ነገር ነው። ፍቅር እኮ ተግባብቶ ተስማምቶ አብሮ በልቶ አብሮ ተጥቶ በደስታ መኖር እኮ ለጤንነትም እኮ መልካም ነገር ነው ይሄ ፍቅር። አሁን ገንዘብ የምትሉት ነገር እኮ ከብንዶ ከፍቅር እኮ አይደርሰም። ፍቅር ማለት እኮ ከገንዘብ ከሀብት ከምትመኩበት በላይ እኮ ያኮራል፣ ደስ ይላል። አረመንሽነ ወደ

እንዲሁ እንዴት አድርጎ ፈጠረው፣ ይሄን ደግሞ ሰማ። ቀልዱ ቀልድ ነው ወይንዬ፣ ጋር ግራ በስተሃል ሳሎጋ ታርፋለህ አታርፈም? ምረጥ እ ታርፋለህ። የትኛው አይነት ሸት ከብርቱካንና ከሎም አዳነች አዳነች። እሷን የወደድኩት አሳይሃል እ አሳይሃል። አታ ሰውዬ እስከዛሬ ላይ ይሄን ድንቻ አናት ላይ እንዳልጨረሰው አይ አንድ ቀን እንኳን አንድ ቀን እንኳን ቬቲንግ ብበላ ምን ነበረበትና፣ እኔ በገንዘቤ ቆርጣለሁ። በገንዘቤ ነው የምቆርጠው። ሁሌ እኮ እንዲያው ሁሌም እኮ እየቆረጥኩ ነው የምከስር። ያለ እንደ አስር መበላት መጣል፣ ስንቱ አምስት መጣል። እኔ ምን ይሻላልና፣ ድሮ ቀረ። ናተ አለም ጎር በእነ ሮኒ ጊዜ፣ በእነ ፈርጉሰን ጊዜ ያኔ ጊዜ ቀረ። አሁን ማንኳስ በቃ ጎልማን ያግባ፣ እኔ ልክሰር እንጂ ማሬ። አቤት ወሬ